ከመውጣቱ ጋር ተያይዞ የግድያ ሙከራ የሚደረግበት ነበረ ስትል ነው። ኢን ሪትሮስፔክት እንደዚያ ብሎ ነው የተናገረው። እሱ የተናገረው እሱ የተናገረው እንጂ አንተ ኢንቨስቲጌሽን ሰርተህ የደረስክበት አይደለም። ደርሼበታለሁ። የደረስኩበት ሌላው ቡድን ያለውን እራስህ ስለጠየቀኝ ነው፣ ገልብጠህ ስለጠየቀኝ። ሌላኛው ኃይል ምን ያለው ተደርጓል። ያ የተደረገው ግነት ጌታቸው ወንጀለኞችን ይዞ ሊያመልጥ ሲል ነው ያ እርምጃ ሊወሰድበት የነበረው፣ ራሳቸው ገልጸዋል። ለምሳሌ የዛኛው ቡድን ደጋፊ የነበረው ታንይ ችግራቸው እ ስታሊን የቲፒኤልኤፍ ተወካይ አይደለም። የራሱ አየአንድ ፍንካ ሱን እንደምትል ገብቶኛል። አንድም ቀን ቲፒኤልኤፍ አሁን ያልከውን ነገር አልተናገረም። እንዳውም ታስታውስ ከሆነ ጀኔራል ታደሰ ተጠይቀው አሁንም ቢሆን የትግራይ ፕሬዚዳንት አቶ ጌታቸው ነው መቀሌን መምጣት ይችላል ብለው ነው የተናገሩት። አሁን ችግሩ ምን መሰለ፣ ሚዲያው ላይ የማያው ችግር ምንድን ነው? አቶ ጌታቸው የተናገረውን ነገር ሁሉ ትክክል አድርጎ የመውሰድ፣ ሌሎቹ የእሱ ተቃዋሚዎች የተናገሩትን ደግሞ ስህተት አድርጎ የመውሰድ አባዚያ ይቻለ በተደጋጋሚ ሮንግ አቶ ጌታቸው ራሳቸው እነኛ ነገሮች አልተፈጸሙም። ሙሉ መውሰድ ተገቢ አይደለም። ሌላው ላይ መሄድ አያስፈልግም። አቶ ጌታቸው አዲስ አበባ መጥተው በሰጡት ቃለ መጠይቅ ወይም ፕሬስ ኮንፈረንስ ስናምታታ ነው የኖርነው ወይም ሳምታታ ነው የኖርኩት ብለዋል። አንድ ጊዜ እንዲህ ያለን ሰው እሱ የተናገረውን ነገር እውነት እያደረክ መናገር የትም የሚያደርስ አይመስለኝም። ጥቅምም የለው። ስለዚህ ሚዛራዊ ሆንን አሳብ ተመለከት አዲስ አበባ የትግራይን የተነጣይነት ሀሳብ በተመለከተ ያነሳል ነ ብልጽግና አዲስ አበባ ውስጥ እየሰራ ያለውን ደስ የሚል ልማት በመላ ሀገሪቱ ውስጥ ቢሰራው እኮ የሀገርነት ሂደቱ ይታከማል፣ ምናምን አይነት አስተያየት ሰጥ አሁን እኔም ብል ምንድን ነው እንዲህ አይነት በዚህ ፍጥነት መበልጸግ አብይ ራሱ በዚህ ፍጥነት በልጽጓል ብዬ ምናምን ይቸግራል። ቲፒኤልኤፍ መጥፋት አለበት የሚለው ግን በተለይ ደግሞ ብልጽግና የሚባል አገዛዝ በስልጣን ላይ ባለበት ሁኔታ፣ ኦሆዴድ በስልጣን ላይ ባለበት ሁኔታ፣ በአዴን በስልጣን ላይ ባለበት ሁኔታ በተለየ ሁኔታ ህውሀት እንዲጠፋ መረባረብ በተለይ አሁን የፌዴራል መንግስትነቱን ካጣ በኋላ የአንድ ክልል ፓርቲ ከሆነ በኋላ ለራሱ ህልውና ለማስጠበቅ እየተፍጨረጨረ ባለበት ሁኔታ በየቀኑ ህይወታችንን የሚወስን መንግስት አራት ኪሎ ተቀምጦ እያለ ህውሀት ላይ የምንረባረብ ከሆነ ራሳችን መጠየቅ አለብን እ ጤነኛ አመለካከት ነው ይሄ? አላምነው። እኔ በየቀኑ ያለኝን ህይወት የሚወስነው አሁን ህውሀት አይደለም ብልጽግና ፓርቲ ነው። ከህግ ውጭ የሚያስረኝ ብልጽግና ፓርቲ ነው አሁን አስሮ ከህግ ውጭ እስር ቤት የሚያቆየኝ ብልጽግና ፓርቲ ነው። ከእስር ተፈትቼ ወደ ከሀገር ውጭ እንዳልወጣና እንዳልታከም የሚከለክለኝ ብልጽግና ነው። ወደ ሀገሬ እንዳልመለስ የሚከለክለኝ ብልጽግና ነው። እያንዳንዱ ህይወታችንን አሁን የሚወስነው ማንድም ማንም አይደለም ፌዴራል መንግስቱን የተቆጣጠረው ብልጽግና መንግስት ነው። ህውሀት አሁን ለራሱ ህልውና እና የሚፍጨርጭር አካል የሚገርም ነው። መንግስት እሱ ይመስላል አሁን አብዛኞቻችን የምንረባረበው ቲፔላይፍ መጥፋት አለበት ቋምጠናል። ሰርቲፊኬቱ ተሰርዞ ህውሃት ከመድረገዝ ጠፋ የሚል ዜና ለመስማት ብዙዎች ቋምጠዋል። ትልቅ ድል መስሎ ነው የሚታያቸው። ቲፒኤልኤፍ ከኢትዮጵያ ፖለቲካ ሲወጣ የኢትዮጵያ ችግር የሚፈታ ቢሆን ኖሮ ብልጽግና አሁን ዲሞክራት መንግስት ሆኖ ይቀጥል ነበር። ሰባት ዓመት አየነው። ከብልጽግና ፓርቲ ቲፒኤልኤፍ ተለይቶ ብልጽግና የባሰ ህውሃት ሆኖ ነው የቀጠለው። የባሰ አፋኝና አረመኔ ሆኖ ነው የቀጠለው። እውነቱን እንነጋገር ከተባለ አሁን ባለው ተጨባጭ ሁኔታ መጥፎ ነገር እናነጻጽር ከተባለ ከሌላው የኢትዮጵያ ክፍል የተሻለው የትግራይ ነጻነት ተቃውመህ መዋል ማድረግ ትችላለህ። እዛ ትችላል፣ ሌላው ኢትዮጵያ ትችላል። ከህዝቡ ጋር ለምን ነው የምናገናኘው? ቅድም እየለየን እንየው ብለናል። እንደ ፓርቲ ብቻ የምታየው ከሆነ ትግራይን አሁን በበላይነት እያስተዳደረ ያለው የቲፒኤልኤፍ አመራር ነው። ስለዚህ ከትግራይ ህዝብ ጋር ቀጥታ የተገናኘ ነው። በተጓዳኝ በተዘዋዋሪ አይደለም ይገናኛል። የትግራይ ህዝብ የህልውና ፈተና ውስጥ ገባሁ ብሎ ሲያስብ እና ሁለት ዓመት ጦርነት ሲያካሂድ ጦርነቱን የመራው ማለት ነው ቲፒኤልኤፍ ነው። ይሄን እውቅና ሰጥቶ እኮ ነው መንግስት ከቲፒኤልኤፍ ጋር የተደራደረው። እና ለምንድነው ከትግራይ ህዝብ ጋር የማይገናኘው? በአየር ባየር ላይ ነው ያለው። ከህዝብ ጋር እኮ ነው ያለው ከህዝቡ ልውና ጋ ነው ያልኩ። አሁን ባለው ተጨባጭ ሁኔታ ይገናኛል። ለምን ካልከኝ አንዱ ተጠያቂ ራሱ ህወሓት አድርጌ ላቀርብልህ እችላለሁ። አሁን ባለው የትግራይ ተጨባጭ ሁኔታ ቲፒኤልኤፍ ትግራይ ውስጥ ያለው ማህበራዊ መሰረት ቀለል ማህበራዊ መሰረት አይደለም። ከሌሎቹ ፓርቲዎች ሁሉ የበለጠ ማህበራዊ መሰረት አለ። ይሄ እንዲሆን ማን አደረገ ካልከኝ አንዱ ተጠያቂ ቲፒኤልኤፍ ነው፣ ራሱ አምባገነን በመሆኑ ለሌሎች እድል ባለመክፈቱ ይሄን መቃወም አለብን መተቸት አለብን መታገል አለብን እንዲቀየሩ ጌታቸውን የአብይ ሹመኛ ነው ይሉ የነበሩ ሰዎች ታደሰ የአብይ ሹመኛ ነው አደለም ካሉ አጭበርባሪዎች ናቸው ቀጣፊዎች ሆ ነገር ከተናገረ በኋላ አሁን ደግሞ ስለ ትግራይ ተቆርቋሪ ነኝ ብሎ ፓርቲ ላቋቁም አስቂኝ እኮ ነው አስገራሚ ነው በጣም ምንድን ነው ግን ይህ ብልጽግና የሚባለው ሲያጠጧቸው የሆን መጀመር የሚያደርጉት እንደ ሰው ማሰብ ኮመን ሴንስን ነው ከውስጣቸው የሚያወጡት፣ ሎጂክን ነው ከውስጣቸው የሚያወጡት፣ ሞራሊቲን ነው ከውስጣቸው የሚያወጡት፣ በቃ ክሪቲካል ቲንኪንግ አናሊሲስን ነው ከውስጣቸው የሚያወጡት። እና ፈርስት ቲንግ የሚያደርጋቸው ዳም ነው የሚያደርጋቸው። ከዛስ፣ በጥላቻ በጭከና ባረመኔነት በክፋት በቃ በሱ ይሞላቸውና እንደዛ ነው የሚያወጣቸው። በቃ ልክ ራሳቸውን ላብራቶሪ ውስጥ ቀያይረው የምንሰራቸዋለ ሳይንቲፊክ ሙቪዎች እንደ ጨካኝ እንደ አረመኔ እንደ ምናምን አድርገው የሚያወጣቸው። ደስዋት አብይ አህመድ በአብይ አህመድ ላብራቶሪ ውስጥ ያልፋሉ። ከዛ ጨካኝ፣ አረመኔ፣ ክፉ፣ ነውረኛ፣ ሞራል የሌለው ስርዓት የሌለው ማነር የሌለው በቃ ክብሩ በነውሩ አድርጎ ያወጣቸዋል። ያንን ሁሉ ካደረገ በኋላ ለትግራይ ሕዝብ ትግራይ የሚል ስም ያለባት ፓርቲ አይደለም ቲኤልዲፒ ትግራይ ሊብራል በነበረ ትግራይ ሊብራል ቲኤልዲ ምን ነበረ ዲ ረሳሁት። ቅድምሰ ጽፌው ነበረ ጻፉልኝ። እዚህ ጋ ትግራይ የትግራይ ሊብራል ዲቨሎፕመንት ነው። ቲኤልዲፒፒፕ እዚህ ጋ ጻፉልኝ። እ ስለነጌታቸው ፓርቲ ስራችው። ኤኒዌይስ ቲኤልዲፒ ዋትኤቨር ትግራይ የሚባል ስም የተሰጣት ኖ ትግራይ አይደለችው። ፒ ስታንድ የሚያደርገው ለፕሮስፐሪቲ ነው። የትግራይ ፕሮስፐሪቲ ፓርቲ ነው። ሁለ ዲሞክራሲ ነው እሱኛው። አያ ያ ያ ትግራይ ሊብራል ዲሞክራሲ ፓርቲ አይደለም፣ ግን ትግራይ ሊብራል ዲሞክራሲ ፕሮስፐሪቲ ነው። እኔ አንድ ቀን ብያዋለሁ። እነዚህ ይሄኛው እንኳን ሌላ ነገር ማለት አይደለም፣ ዲሲቪንግ እና ደሉዥናል የሆነ ፓርቲ ነው። ኤኒዌይዝ እነ ጌታቸው የሚያቋቁሟት ፓርቲ የአማራን ህዝብ ለመምታት የትግራይ ህዝብ ለመምታት ሌላውን ኢትዮጵያ መጥቶ ኦፒዲዮን አሰልጥኖ የኦፒዲዮ ዊንግ ነው አዲሱ የኦፒዲዮ ዊንግ ነው። ተጸንሶ እየወጣ ያለው ከአብይ አህመድ ነው ብልጽግና ነው ጸንሶ አምጦ እየወለደው ያለው ጋድፋዘሩ። ጋድፋዘር የለኝም ብሎናል አለ ባለፈው ጌታቸው። እኔ ጋድፋዘር የለኝም የጡት አባት የለኝም ብሏል። ጋድፋዘሩ እነ ሽመልስ አብዲሳ ናቸው። አሁን እነ ጌታቸው የሚያቋቋሙት ፓርቲ ጋድፋዘሩ እነጌ እነ ሽመልስ አብዲሳ ናቸው። ተጸንሶ እየተወለደ ያለው ብልጽግና ውስጥ ነው። ስለዚህ የብልጽግና በትግራይ ስም እየወጣ ያለ አዲስ ፓርቲ ነው። የትግራይ ህዝብ እርምህ ነው። እነ ጌታቸው እያቋቋሙት ያሉት ፓርቲ ልጆችን የገደለብህ የአብይ አህመድ ቅርንጫፍ ነው። ሴቶችን የደፈረብህ የአብይ አህመድ ቅርንጫፍ ነው። ምንድን ነው የሚለው ከናዝሬት መልካም ነገር ይወጣል? አሉት። ከብልጽግና መልካም ነገር ይወጣል? ከአብይ አህመድ ጓዳ እንደው ለሰው ልጆች መልካም የሆነ ነገር ያወጣል? ከአብይ አህመድ ጓዳ ለትግራይ ሕዝብ መልካም ነገር ይወጣል? ከአብይ አህመድ ልብ ለትግራይ ሕዝብ የሚበጅ ነገር ይወጣል? አብይ አህመድ የነካው፣ በአብይ አህመድ የተሰራ፣ በአብይ አህመድ የታቀደ ለትግራይ መልካም ነገር ይወጣል። ለትግራይ ህዝብ ቦምብ ሳይሆን ማስክ ነው የምልክልህ ብሎ ቦምብ የላከልህ ማለት ነው። ስለዚህ እቺ የአብይ አህመድ ማስክ ናት። ትዝ ይላችኋል፣ እንዴት አድርጌ ለትግራይ ህዝብ ማስክ እንጂ ቦምብ አልክለትም ብሎ ምን እንደላከልህ። ስለዚህ ሊብራል ዲሞክራሲ ፓርቲ ያቺ ማስኳ ናት፣ የማስኳ ቦምብ ናት። ትግራይ ሊብራል ዲሞክራሲ ፓርቲ የምትለው እነጌታቸው እያቋቋሟት ያሉት በማስክ ፋንታ ቦምብ፣ በቦምብ ፋንታ ምስክ ማስክ ልክለት አለው ብሎ በማስኳ ተሸፍና የመጣችው ቦምብ ናት። ያን ነው እነ ጌታቸው እያደረጉት ያሉት። ከጦርነቱ በፊት ለትግራይ ህዝብ ማስክ እንጂ ቦምብ አልክለትም ብሎ በማስክ ሸፍኖ ቦምብ እንደላከልህ፣ ዛሬ ደግሞ በእነ ጌታቸው ረዳ ተሸፍኖ እየመጣብህ ያለው ብልጽግና ነው። ራያ ላይ እንግዲህ አይታችኋል። ትናንትና ሰልፍ አውጥቶ ጌታቸውን እኮ ያስቀኛል። ጌታቸው ረዳ ከአሁን በፊት ስለ ራያ ምን ብሎን ነበረ? ራያ በመሆንህ ጉዳት ይደርስብሃል ሲለው ይህን ያለው የሚቆጠርበት ሁኔታ የሚል ነገር አንስቼ ነበረና እርሶ ራያ መሆኑትን ሲጠቅሱ አቶ ዛዲቅም ትዝ አሉኝ እና ጡረታ መውጣት አማረኝ ሲሉኝ፣ ምናልባት ይሄ ተገፊነት ስሜት እርሶም ጋር ደርሶ እንዳይሆን። ተገፊነት ስሜት ገጥሞኝ አያውቅም ሊገጥመኝ አይችልም። ሰማችሁ ራያ በመሆኔ ተገፊነት ስሜት ገጥሞኛ አቅም ሊገጥመኝ አይችልም። አስብ የነበረው ነው የነገርኩህ። ቶሎ ቦታ እና ጋ የራያ አስመላሽ ኮሚቴዎች ቀርበው ነበርና አንድ ወቅት ላይ በአግባቡ የተደራጁ ጥያቄ ያላቸው ወገኖች ናቸው እና እርስዎ ከዘመዶቹ የተለየ አቋም እንዴት ሊይዙ ቻሉ? በአጋጣሚ አሁን አንተ ጋር የቀረቡት ልጆች ሪስፔክትፉል ምነው አድሬስ ማድረጋቸው ከባህር ዳር ነው ያመጡት እንጂ ከራያ ያልወሰዱት የሚያንን ጥያቄ